ይኸው አይናገሩም ስትሉ የነበራችሁ ሰዎች እስቲ ሸኾቻችሁ፣ ዶክተሮቻችሁ የምን ዶክተር እንደሆነ ባይታወቁም ስለ አላህ ቃል መኽሉቅ መሆኑን ሲናገሩ ስሟቸው። እነህን ፊደሎች አላህ ተናግሮባቸዋል። አላህ በድምፅ ይናገራል የምንል ከሆነ ካልቀ ሰማዋት ወል አርድን፣ ያው ከፍጡር ጋር ከሰዎች ጋር ማመሳሰል ሊሆን ነው። ከዛሊከ አንድ ነገር ከሌላ ጋር ሲጋጭ የሚፈጠርም ድምፅ አይደለም አላህ ሱብሃነሁ ወተዓላ ግን ሲናገር

የሚናገርበት ወስፍ በተለያየ መንገድ ቃላቶች እንዳሉት የሚታፈዙ፣ የሚሰሙ፣ የሚጻፉ መሆናቸውን ማሳያ ብዙ ከቁርአንም ከሀዲስም ማምጣት ይቻላል። ምንም ኪላፍ የሌለው ነገር ነው። አእምሮ ችግር ያለበት ሰው ካልሆነ በስተቀር ወሐቂቀቱ ከላም ኢላሂ ተዓላ ኻሪጅያ የአላህ ትክክለኛ የአላህ ንግግር የምንለው ኻሪጅየቱ ነው። ማዩስመ የወጣ የሆነ የሚሰማ ነው። አያቸው የአላህ ንግግር የሚለው የወጣ ነው፣ ግልጽ የወጣ ነው። ማዩስምዕ ሚንሁ አሁ ሚን ሙበሊን አንሁ ከራሱ ከአላህ የሚሰማ ወይም ከአላህ አድራሽ የሚሰማ ነው። ግልጽ ነው፣ አይደለ? ከአላህ ከራሱ ቀጥታ የሚሰማ ጅብሪል ከአላህ ቀጥታ የሚሰማ ነው፣ አይደለም? አሁን ያየናቸው ነቢያቶች ቀጥታ ከአላህ ነው የሰሙት፣ ወይንም ደግሞ ከአላህ አድራሽ ከሆነ አካል የሚሰማ ጅብሪል ከአላህ ቀጥታ ይሰማል። ከጅብሪል ደግሞ ማን ይሰማል? ነቢዩ ይሰማሉ። ከነቢዩ ደግሞ እኛ እንሰማለን። በሙበሊግ ደግሞ የሚሰማን የአላህ ንግግር ማለት ነው። ግልጽ ነው አለ በሙበሊግ የሚሰማል፣ በቀጥታ ይሰማል። ልብ በሉ። ፈኢዛ ሰሚአሁ ሳሚዑ አንድ መስማት የሚችል ሰው ሲሰማው ይሰማዋል ወሐፊዘሁ ይፍዘዋል ይሐፍዛዋል። የአላህ ንግግር የሚሰማ ነው የሚተሐፈዝ ነው። ፈከላሙላሂ መስሙዑን ለሁ የአላህ ንግግር ለሱ ይሰማዋል። ማዕሉሙን የሚታወቅ ነው ያ ቃል የአላህ ንግግር መሆኑን። መህፉዙን የሚተሐፈዝ ነው። ይህ ቁርአን እየሐፈዛችሁ ነዋ፣ ሐፈዛችኋል። የአላህ ንግግር ነው እኮ ያሐፈዛችሁት። የአላህ ንግግር የሚተሐፈዝ ነው። ፈኢዛ ቃለሁ ሳሚዕ ፈሁወ መቁሩዑን ለሁ የሚሰማው አካል ካለ ምን እያለው ነው? ይዘው እያነበበው ነው። ማ ው ቁርአን ቅራ ሲባል ቁርአንን አንብብ ማለት ነው አለ። ስለዚህ መቁሮዕን መትሉውን የሚነበብ ነው፣ የሚቀራ ነው። ፈእን ከተበሁ ወ መክቱቡን የሚጽፈው ከሆነ የሚጻፍ ነው። አያችሁ? የሚቀራው የሚያነበው ከሆነ የሚነበብ ነው፣ ያላህ ንግግር የሚጻፍ ከሆነ የሚጻፍ ከሆነ ደግሞ የሚጻፍ ነው። ልጻፈው ካልክ የምትጽፈው ነው። ለስማው ካልክ የምትሰማው ነው እ ለአንብበው ካልክ የምታነበው ነው። ፈሁወ መክቱቡን ለሁ መርሱሙን የሚጻፍ ነው። ይሄ ምንም ሸክ የሌለው ነገር ነው። ወሁወ ሀቂቀቱን ፊሃዚሂል ውጁህ ውጁህ ኩሊሃ በእነዚህ አሁን በጠቀስናቸው መንገዶች ሁላ ሀቂቃ ነው አሁን የጠቀስናቸው ያልናቸው ምኖችን ነው? እ? የአላህ ንግግር ሙባሸረተን የሚሰማ ነው፣ በሙበልግ የሚሰማ ነው፣ በአድራሽ የሚሰማ ነው፣ በቀጥታ ከሱ የሚሰማ ነው፣ የሚጻፍ ነው የሚሰማም ነው። እንደገና ደግሞ እ? የሚተሐፈዝ ነው። ልጻፈው ካለ አንድ ሰው መጻፍ የሚችለው ነው። ቁርአንን ጻፍ ብትል፣ ሱረቱል ኢኽላስ ጻፍልኝ ብትል፣ አይ አሁን ቁርአን እኮ የሚጻፍ ነው። ተጽፎ ነው ሰላሳ ጁዝ ያለው እኮ ቁርአንን ልስማተ ብለህ ቁርአን ሰው ሲያነብ ትሰማለህ። ቁርአን ለአፍዝ ብለህ በጭንቅላት ትሸመድዳለህ። ስለዚህ ወሀቂቃቱ ፊያዝል ውጁሄ ኩሌሃ በነዚህ ሁኔታዎች ሁላ በአጠቃላይ ሀቂቃ ነው። ላየሲሁ ነፍይሁ ይህም ማውገዝ ተገቢ አይደለም። ወልመጃዙ የሲሁ ነፍይሁ መጃዝ የሚባለው ነገር መጃዝ ማለት አሽሙራዊ ማለት ነው። አላህ ቀጥታ መናገር ፈልጎ ሳይሆን እንደዚህ ለማለት አስቦ ነው ወይም የሆነ ነገር ነው ብሎ። በሌላ ነገር አሽሙራዊ የሆነ ነገር ማድረግ አሽሙር የሆነ ነገር በአጠቃላይ ነፊ ይደረጋል ይወገዛል። ቀጥታ የሆነ ነገር ግን አይወገዝም። ፈላ የጁዙ አዩ ቃል ሊባል አይገባም። ለይሰፊል ሙስሐፊ ከላሙላህ በሙስሐፍ ላይ የአላህ ቃል አይደለም። ሙስሐፍ ላይ ያለው የአላህ ቃል አይደለም። ይህ ቁርአን እጃችን ላይ ያለው ቁርአን ኮፒው የአላህ ንግግር አይደለም ሊባል አይገባም እ ወላ ማቀረአ አልቃሪዑ ከላም ላህ አንድ አንባቢ ቁርአንን የሚያነብ ቃሪዕ የሚያነበው የአላህን ንግግር አይደለም ሊባል አይችልም። ወቀድ ቃለ ተላ አላህ እንዲ ብለላ እዩ ስሙ ወይነ አሐዱ ሚነል ሙሽሪኪን እስተጃረከ ፈአጅርሁ አንድ ከተጋሪዎች ከአጋሪዎች ማለት ነው ከሚያጋሩ አካሎች አንተ ጋር ጥገኝነት ቢጠይቅህና ቢመጣ አጅሩሁ አስጠገው እስከመቼ ድረስ ሓታ የስመዓ ከላም ላ የአላ ንግግር ድረስ ስለዚህ የአላህ ንግግር ምን ይደረጋል ማለት ይሰማል ማለት ነው። እስከሚሰማ ድረስ ብሎ ረት ተባ ቁጥር ስስለ ናገር ላ የስመዑ ከላም ላ ምን ላ የአላ ንግግር አላ አይደለም ነው ቀጥታ የሚሰማው ከአላህ ነው ሰሙ አይደለም። ማን ሲያነበው ነው የሚሰማው? ወይ ነብዩ ሲያነቡ አይል የሚሰማው ይህ ሙሽሪክ፣ ነብዩ ሲያነቡ ሊሆን ይችላል፣ ወይ ሆነ አካል ሲያነቡ ሊሆን ይችላል። ለምን ከአላህ ቀጥታ ሰው መስማት ስለማይችል ላ የስማዑ ከላመላሂ ሚነላህ ወኢነማ የስማዑሁ ሚሙበልግህ አኒላህ። ታዲያ የሚሰማው ከአድራሹ የአላህን ንግግር ከሚያደርስ አካል ስለ አላህ ነው የሚሰማው። እኛ እ የአላህን ንግግር እንሰማለና ቁል ሁ ወላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩውለድ ወለም የኩን ለሁ ኩፍወን አድ። አሁን ሰምታችሁኛል። ቀጥታ ከአላህ የሰማችሁት ከአለላንው የሰማችሁት አለላ ምንድነው ማለት ነው? የአላህ ንግግር አደረሰ ለእናንተ ማለት ነው፣ ሙበልግ ነኝ ማለት ነው፣ አድራሽ ነኝ ከአላህ ቀጥታ አይደለም የሰማችሁት። ሀታ የስማዕ ከላምላ የአላህ ንግግር እስከሚሰማ ማለት ቀጥታ ከአላህ ሳይሆን ከሙበልግ ነው። ስለዚህ ቁርአኑ ደግሞ ከሙበልግነት አንዱ ይሄ ኮፒ አሁን እጃችን ላይ ያለው ቁርአን በሞባይላችንም ይሁን የተጻፈ።